ረረ ወንድም ወንድም አበባ ይዘህ በጊዜ ግባ። ወንድም ደስ ደስ ይዘህ በጊዜ ግባ። ቤተሰብ የተመኘውና ያሰብ ነው ነገር ተሳካ። ኦ ማይ ጋድ አምሶ ነው የሚያምሩት፣ በመድሃኔ ዓለም። አረ እኔ አላምንም። አረ ልቤ ልቤ አረ ልቤ ያዙልኝ። አረ ወይኔ ወይኔ ልቤ ልቤ በአፌ ልትወጣ ነው። ፎቶውን ሰው ቤተሰብ፣ በጣም ነው ደስ ያለኝ። ማርያም እንደኔ ግን ደስ ያለው በኢየሱስ ስም እናንተ፣ እንዴት ነው የሚያምሩት በቬሎ ወይ ይሄ ያርገው ያርገው ያርገው መድሃኒዓለም ያርገው፣ ያ ረቢ ያርገው። ምንድን ነው መሰላቸው? አሁን የወንድምዮው ሰርግም ስለመጣ ወይ ማስታወቂያ እየሰሩ ነው? እንደ አይብየ ነው ብሩኬ። አረ ማስታወቂያ ነው እንዳትሉኝ። አረ ወይ ማስታወቂያ ነው እንዳትሉኝ። ኖ ቨር ጊቭ አፕ ማስታወቂያ ነው እንዳትሉኝ። ብሩኬ ና ሃይሚ ቀለበት። ኦ ማይ ጋድ እኔ አላምንም እኔ አላምንም እኔ አላምንም እኔ አላምንም። ሃይሚዬ የኔ ፍቅር ተሞሸረች። እንዴት እንደምታምር የኔ ሕፃን እንዴት እንደምታምር ማርያምን እንዲ ደስ እንዳለኝ ሳይው ግን ማርያም ይሁን ታርገው፣ እምዬ ማርያም ሁን ታርጊ። በጣም ነው ደስ ያለኝ። እግዚአብሔር ዛሬ እንግዲህ በአብረ ነገር ነው የሚመጣው፣ በሙሽርነት ነው የሚመጣው። በጣም ነው ደስ ያለኝ። ቤተሰብ ያርጎ ብላችሁ ጸልዩ፣ እግዚአብሔር ያድርግላቸው። እና ያው የወንድሙም ያው እሑድ አይደለ? እንደ እሑድ እኮ ነው ነገ እኮ ነው አመት በዓሉ እንዴ! አይ ሚዬ እና አንድ ላይ ወንድማማቶች አንድ ላይ ሊሞሸሩ ነው እንዳትሉኝ አንድ ላይ ሊሞሸሩ ነው። በቃ አለቀ ነገሩ ደቀቀ። በቃ ቤተሰብ እንኳን ደስ ያላችሁ። የጨረቃ ፋሚሊዎች ትላንትናም ቡራዬን አስደስታችኋል። በጣም ደስ ትላላችሁ። እግዚአብሔር ይስጥልኝ። በወጣበት ይተካ። እኔ በጣም የሚገርሙ እኔ ስለዚህ ነገር እናገተ ይሄን ቪዲዮ ሰራበታለሁ በጣም ትልቅ ጊፍተሮች በጣም እግዚአብሔር መሲ የምትባል ዩዘር የምትባል፣ በጣም ሶስት ጊፍተሮች አደገኛ አደገኛ ጊፍተሮች፣ እግዚአብሔር በወጣበት ይተካ ነው። በጣም የሚገርሙ ልጆች ነበሩ። ታሪክ ነው የሰሩ ለቡርኬ ማለት ነው እና በጣም ደስ ሚል ነበር። ሀይሚዬ ምን ነው እነ ኤስ ቤት ገብታ ነበረ። በጣም ደስ ሚል ነበር። የማሂም መቶ ሺ ገባች። እንደ ማሂ ሲከበር የነበሩ ማ እንደሆነ አላውቅም፣ ብቻ እና ደስ ሲል ነበረ። ማሂዬ መቶ ሺ ከገባች እንኳን ደስ ያለች ማቶ ሺ እንጃ ገብታለች፣ እንደ ቤተሰብ አላየም። ግን የሆነ ሰው ነው ሲከበርለት ያየሁት እቺ አላቅም እና አላስተዋልኩም። በለምኔ እንትና ጋር ነበርኩኝ፣ ቡራ ቤት ነበርኩኝ። ቡራን ነበር ስከታተል የነበረው ማለት ነው እና በጣም ነበር የሚያምረው። ቡራዬም ትላንትና ለሀይሚ ፍቁም እየገለጸላን ነበር። እናንተ እኔ ትናንትና ገረመኝ አለ ገረመኝ አለ። ቤተሰብ ምንድን ነው የገረመች በሚ ቡራ ፍቅረኛ እያለ እኔ ሰምቻ አላቅም ለዛ ነው የገረመኝ። እናንተ ላይ ገርማችሁ እኔ ግን ገርሞኛል። እና ቡራ ፍቅረኛ እንደውም አንዷ ምን አለችው፣ ጸጉሩ ከአያምር ስትለው እኔ ምን አገባኝ፣ ሌላ ሰው ሌላ ሴት አማራ አላማራ፣ እኔ እኔ ያማራ ያምራል ስላለችኝ ፍቅረኛ ሌላ ሰው አልፈልግም አለ። በቃ እሷ ያምራል ካለችኝ ሌላ ማንም እንዲልልኝ አልፈልግም አለ። በቃ የሚገርም የሚገርም መልስ ነበር ሲመልስ የነበረው ስለ ፍቅሩ። ወይኔ ማርያምን ትለያላችሁ እንት በጣም በጣም ነበር የምታምሩ። ታይም እየነብሩት ትናንትና ቀወጡት ቲክቶክ ንኩባ አንድ እግሩ ነው። ሁሉም አዳሜ አዳሜ እኮ ተረሳ ሁሉም ተረሳ። ብሩኬና የሚገቡ ሁሉም ቲክቶክ እንዳለ ግልብጥ ብሎ ሀይሚን ለማየት ብሩኬን ለማየት በጣም ደስ ይል ነበር። ቤተሰብ እና ብሩኬ በጣም ፍቅሩን ትናንትና ሲገልጽ ነበረ። ፍቅረኛ ፍቅረኛ ሀይሚዬ ምናምን ሲል ነበር። መድሀን ለምን ነው የምላችሁ፣ እኔ ከመጀመሪያ እስከ መጨረሻ ነበር ሳይ የነበረው። በጣም ደስ ይላል። እንግዲህ ሀይሚዬና ብሩኬ ዛሬ እንግዲህ ደስ በሚል ሁኔታ ይሞሸራሉ ይሞሸራሉ። እንኳን ደስ ያላችሁ። በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ፣ ይለያሉ ልጆች እኮ ይለያሉ። በቃ እኔ ስራችሁ እኮ እነዚህ ልጆች ይለያሉ ስንላችሁ እኮ በበቃ ምን ብዬ ልንገራቸው እና ይሞሸሩ ያርግላቸው። ቀውጤ ነው ትላንትና። በቃ ለዛ ነው ሩኬ፣ በቃ በጣም ልቡ ፍቅር ፍቅር ብሎታል። ሀይሚ ላይ ያለው ፍቅር በቃ ኦቨር ኖበታል። እኔ ደስ ይለኛል። አብሶ ከሴት ደግሞ ወንድ ልጅ በደንብ ሲያፈቅር በጣም ነው ደስ የሚለኝ። ቤተሰብ ሀይሚዬን ፍቅር ምንም አርጓታል ብሩኬ እኔ ደስ ብሎኛል። ማርያምን ነው ምላችሁ። በቃ እንዲህ ነው እንዲህ ነው ወንድ ልጅ ሲያፈቅር። ፍቅረኛዬ ሚስቴ፣ በጸጉሩ እንኳን በጸጉሩ እንኳን በጸጉሩ ምክንያት እንኳን ተናገረ። እሷ ያምራል ፍቅረኛዬ ያምራል ካለችኝ እሷ ለት ይሄን ነገር ያስተካከለችልኝ እሷ ለት ያደረገችው ስለዚህ ያምራል ማለት ነው ብሎ ተናገረም ትናንትና፣ በቃ ንግግር ሁሉ ሚያምር ነበረ። ሲደዋወል ሁሉ ነበር በእንት ላይቭ ላይ ሆኖ በቃ ሲዳው እኔ ምናምን ሲላት፣ አቤ ሲያስቀኑ ቤተሰብ፣ ትናንትና ላያችሁ በቃ እንዴ፣ ማርያም ግቡና ይሁን ይቤት አለ ሁሉ ነገር ተለቆላቸዋል። እና ቤተሰቦች ይሄ እንኳን ደስ ያላችሁ እንግዲህ፣ አም ሶ ሃፒ ሀይሚዬና ብሩኬ። ሚያምር አበሻ እንትን ቬሎ ለብሳለች ሀይሚዬ፣ እኔ ፍቅር፣ ብሩኬ ሚያው የተለመደውን ሱፍ ለብሷል። በጣም ነው የሚያምሩት በጣም ማርያምን ከአይን ያውጣችሁ። በቃ እኔ ምንም ለእናንተ የምናገረው ነገር የለኝ ውዶቼ። በተረፈ ቻው፣ ወዳችኋለሁ። ይህን ቪዲዮ በእናታችሁ ላይክ አርጋችሁ ደስታዬን ለብሩኪና ለሀይሚ ያድርሱልኝ። ምን ያህል ደስ እንዳለኝ ምን ያህል ደስ እንዳለኝ በማርያም። ይሄ ላይክ በደንብ ይደረግ እሺ? ወዳችኋለሁ። ቻው።